ጥልን ወደ ዘመንና ቴክኖሎጂ ፕሮግራም ተመልካቾቻችን፣ የተዝናናችሁ ቁም ነገር የምታገኙበት ዘመንና ቴክኖሎጂ ሳምንታዊ ፕሮግራም ተጀምሯል። አብራችሁን ቆዩ። ባሳለፍነው ሳምንት የእናቶች ቀን ከመከበሩ ጋር ተያይዞ ለእናቶች ክብርና ፍቅርን የሚገልጹ መልእክቶች በተለያዩ ማህበራዊ ሚዲያዎችና መደበኛ መገናኛ ዘዴዎች ሲተላለፉ አስተውለናል። በእርግጥና ቴቱንም ያህል ፍቅርና አክብሮት ቢሰጣት ይመጥናታል ባይባልም እንደ ሞባይል ስልክና ኢንተርኔት ያሉ የዘመናችን ቴክኖሎጂዎች ርቀት እንኳን ሳይገድበን ለእናቶቻችን ቅርብ እንድንሆንና ሁሌም ፍቅራችንን መግለጽ እንድንችል ስላደረጉን ምስጋና ሳይገባቸው አይቀርም። እስካሁን ደግሞ ይህን ልዩ የእናቶች ቀን በማስመልከት የተዘጋጀውን መሰናዶ ተከታትለን እንመለስ። Thank ዓለም አሁን የደረሰበት እጅግ ፈጣን የዲጂታል ዘመን ላይ እንዲደርስ ከጀርባ በርካታ ሊነሱ የሚገባቸው ጉዳዮች አሉ። ከእያንዳንዱ የቴክኖሎጂ ፈጠራ ጀርባ በቀደምትነት የሚጠቀሰው የሰው ልጅ አስተዋጽኦ የጎላ ነው። ለዚህ ፈጣን የቴክኖሎጂ ዘመን አስተዋጽኦ ያደረጉ ሰዎችን በትምህርት በመደገፍ በማበረታታትና በጽናት ከጎን በመቆም ጊዜ የማይሽረው የእናትነት ተጽዕኖ በቀላሉ የማይታለፍ ነው። በዚህ ሁሉ መዘንጋት የሌለበት የመጀመሪያው አውታረ መረብ ልጆች ከእናቶቻቸው ያገኙት ፍቅርና መመሪያ እንደነበር ነው። ስለ ቴክኖሎጂ ስናነሳ ስማርት መሳሪያዎችን ከመጠቀም ባለፈ መስተጋብር መፍጠርና ግንኙነትን ማጎልበትን ያካትታል። በዓለም ዙሪያ ያሉ እናቶች ዛሬ ላይ ዘመኑ የሰጣቸውን ቴክኖሎጂ በሚያስደንቅ መንገድ እየተጠቀሙበት መሆኑ ይታወቃል። ለምሳሌ እርግዝናና የሕፃናት እንክብካቤን ለመቆጣጠር የጤና መተግበሪያዎችን መጠቀም ዘመናዊ የቤት ውስጥ ስራዎችን ለመስራት የሚያግዙ መሳሪያዎችን መጠቀምና ማህበራዊ ሚዲያን በመጠቀም በርካታ መረጃዎችን በማግኘት የዕለት ተዕለት ህይወታቸውን ቀለል እያደረጉ ነው። በተመሳሳይ በሀገራችንም ብዙ እናቶች ወደ ዲጂታል ዓለሙ በመቀላቀል ለግልም ይሁን ለንግድ ስራዎች የሞባይል መኒ አገልግሎትን ከመጠቀም ጀምሮ ዘመኑ ያፈራቸውን ሌሎች ቴክኖሎጂዎችን እየተጠቀሙ ይገኛሉ። ሰላሚነሽ ለኔማ ከእያንዳንዱ ጠንካራ ግለሰብና ማህበረሰብ ጀርባ ጠንካራ እናት መኖሯ የማይካድ ሀቅ ነው። ታዲያም እናቶችን ለማሰብ እንዲሁም ላደረጉት ውለታ ምስጋናን ለመቸር በአለም አቀፍ ደረጃ ብሎም በሀገራችን በየአመቱ የሚከበረው የእናቶች ቀን ከቀናት በፊት ተከብረዋል። ምስጋና ፍቅርና ክብርም ለእናቶች ተችሏል። ሄሎ እናቴ፣ እንዴት ነሽ እልኝ። ደህና ነሽ አለሁልሽ። እናቴ፣ ለእናቶች ቀን እንኳን አደረሰሽ ልልሽ ፈልጌ ነው። በጣም ነው የምወድሽ እናቴ ለዚህ ደረጃ ስላበቃሽኝ አመሰግንሻለሁ በጣም ስለ ሁሉም ነገር አመሰግንሻለሁ ሰላሙ አለይኩም እንዴት ነሽ እናቴ በድጋሚ እንኳን ለእናቶች ቀን አደረሰሽ እናቴ እወድሻለሁ እሺ እናቴ አሜን፣ አሜን። እንኳን ለእናቶሽ ቀን በሰላም አደረሰሽ። እንኳን አብሮ አደረሰንም። በጣም ወድሻለሁ። እድሜ ከጤና ጋር ይስጥሽ። አሜን አልጆችሽ ለልጆችሽ እማዬ ክደውል ደውለው እ ይበልሽ ብሬ ተባረክ። እኔ እናትና አባት ሰባት ነው የወለዱት። እኔ አምስተኛ ልጅ ነኝ። እናቴ ስምንት ልጆች አላት። እኔ ከልጆቿ መሀል ሁለተኛ ልጅ ነኝ። ሶስት ነን፣ ሁለት ሴት አንድ ወንድ ነው። እኔ ሁለተኛ ልጅ ነኝ። እናቴ ለኔ የሆነችው በጣም ብዙ ነገሮች አሉ። እናቴ ማለት ለእኔ ሁሉ ነገር ነች። ምንም ቃላት የለኝም እናቴን ለመግለጽ። በጣም ጠንካራ፣ በጣም ሰራተኛ፣ ታጋሽ፣ ልጆቿን ለማሳደግ ብዙ መስዋዕት ከከፈሉ ኢትዮጵያውያን ወይም የዓለማችን እናቶች መሀል አንዷ ናት። እናቴ ለእኔን ስታሳድገኝ ብዙ መስዋዕትነት ከፍላለች። እናትነት ማለት በጣም ከባድ ነው። ከባድ መስዋዕትነት የሚያስከፍል ነው። እኔም የእሷን እድል ተጠቅሜ ደግሞ ብዙ መስዋዕትነት ከፍዬ አምስት ልጆች አሳድጌያለሁ፣ የራሴን ልጆች ማለት ነው። እኔ የዚህ ደረጃ እንድደርስ ብዙ ዋጋ ከፍላለች፣ ብዙ ጣር አይታለች። እናት አንድ ነች። በህይወታችን ውስጥ ጓደኛ ይመጣል ይሄዳል፣ በስራ ቦታ በትምህርት በተለያዩ አጋጣሚ ሰዎች እናቃለን፣ ግን እኛ ሰዎች አይቆዩም ይቀየራሉ። እናት ግን አንድ ነች፣ መተኬ የላትም። ራቧን ደብቅ አሳድጋኛለች፣ ወልቅ አሳድጋኛለች። የራሷ ሚናትታ ለእኔም ብዙ ሚና ተጫውታልኛለች። መስራት ያሳደገችኝ እናት ነው ያለችኝ። በጣም ነው ምኮራባት። ወድሻለው እናቴ። ብዙ መሆን የሌለባት ማይገባት ሆናለች። እና እናቴ በዚህ አጋጣሚ በጣም በጣም በጣም ወድሻለሁ። እኛን ቁርስ አጠጥታ ከዛ በኋላ ልክ እኛ ወደ ትምህርት ቤት ሸኝታ መልስ አሮጣ ደግሞ ወደ ስራ ነው የምትሄደው። እና ያ በጣም ትልቅ ሳክሪፋይ ነው፣ ምክንያቱም እኔም አሁን እያለፍኩበት ነው። እና ጀስት ያንን ስሜቷን አሁን ላይ እኔም በጣም እረዳዋለሁ። ምን ያህል ጠንካራ ሆና እኛን እዚህ እንዳደረሳችን ሳስበው፣ አንተም በዛ ቦታ ላይ ስትሆን ነው እና አሁን ጀስት እኔም እያለፍኩበት ስለሆነ በጣም የነበረውን ስሜቷን እረደዋለሁ ሁለቷ ሺህ ዓመት ብንቆይ ልንከፍለው አንችልም ሁላ እናቴ። ቃል የለኝም ስለ አንቺ ለመግለጽ። እና ፈጣሪ ጤናና እድሜ ጨምሮ ጨምሮ ይስጥልኝ። በጣም ነው የምወድሽ። እንኳን ለእናቶች ቀን አደረሰሽ እናቴ። በጣም ወድሻለሁ፣ አከብርሻለሁ። እግዚአብሔር እድሜና ጤና ይስጥሽ። ሺህ ዓመት ኑሪልኝ። መልካም እናቶች ቀን እናቴ። በጣም ወድሻለሁ። እንኳን ለእናቶች ቀን አደረሰሽ እጅግ በጣም ወድሻለው። ናፍቀሽኛል። ዘላለም ኑሪ፣ አላህ አፍያ ይስጥ እናቴ። በጣም ነው የምወደሽ። እድሜና ጤና ከእኔ ላይ ቀንሶ ለአንቺ ይጨምርልሽ እላታለሁ። በዚህ አጋጣሚ ለመላው ኢትዮጵያ እናቶች ቀን በሰላም አደረሳችሁ ማለት ይፈልጋለሁ። ዛሬ ባለው ፈጣን የዲጂታል ዓለም እናትነትና ቴክኖሎጂ የሚለያዩ አይደሉም፣ እጅግ ውብ በሆነ መንገድ የተሳሰሩ እንጂ። ባለንበት ዘመን ቴክኖሎጂ እናቶችን ከእርግዝና ጊዜ ጀምሮ እስከ ወላጅነት ዘመን ድረስ ልጆችን በዲጂታል ዘዴዎች ለማስተማር ለመደገፍና ክትትል ለማድረግ እያገዘ ይገኛል። ረጅም ዕድሜ ጤናና ሰላም ለሁሉም እናቶች። ዲጂታል ቴክኖሎጂዎች ይዘውልን ከመጧቸው በረከቶች መካከል የፈለግነውን ነገር ካለንበት ሆነን መሸመት መቻላችን አንዱ ነው። በእርግጥ ይህ አይነቱ በበይነ መረብ አማካኝነት በዲጂታል ዘዴ መገበያየት በቴክኖሎጂ ባደጉት ሀገራት ከተዋወቀ ሰንበት በት ያለ ቢሆንም በሀገራችን ኢትዮጵያም ተስፋ ሰጪ ሁኔታዎች እየታዩ ነው። ለምሳሌ በአሳለፍነው ሳምንት ኢትዮ ቴሌኮም ዘመን ገበያ የተሰኘ ዘመናዊ የመስመር ላይ ግብይት መድረክን በይፋ አስጀምሯል። ለመሆኑ ዘመን ገበያ ለሀገራችን የዲጂታል ጉዞ ምን አስተዋጽኦ ይኖረዋል? የዜጎችን የዕለት ተዕለት ህይወትስ በምን መልኩ ያቀለዋል? ቢሆንም ከቀጣዩ ዝግጅት የምንሰማ ይሆናል። ኢትዮጵያም የዲጂታል መሰረተ ልማቶችን ለማሟላት እንቅስቃሴ ከጀመረች ሰነባብቷል። በአፍሪካ የቴሌኮም እና ዲጂታል አገልግሎቶችን በማቅረብ ላለፉት 130 ዓመታት ፈርቀዳጅ የሆነው ኢትዮ ቴሌኮም በአገራችን በሰፊው የቴሌኮም እና ዲጂታል አገልግሎቶችን ተደራሽ በማድረግ ሀገርና ሕዝብን በማገልገል ላይ ይገኛል። ለኢትዮጵያ ልማትና ኢኮኖሚያዊ እድገት ቁልፍ ሚና ያላቸውን ዘርፎች በመለየት በቴክኖሎጂ እንዲታገዙ ለማድረግ ከፍተኛ ሚና በመጫወት ላይም ነው። ኩባንያው የዘረጋቸው የዲጂታል መሠረተ ልማቶች ፈጣን የኢንተርኔት ግንኙነት፣ አስተማማኝ የክላውድ ሞጁላር ዳታ ሴንተርና የቴሌብር ዲጂታል ክፍያ ስርዓት መስፋፋትና የመሳሰሉት የዲጂታል ግብይትን ተግባራዊ ለማድረግ የሚያስችል ምቹ መደላደል ፈጥረዋል። ዲጂታል ኢትዮጵያን እውን ለማድረግ በየጊዜው አዳዲስ የቴክኖሎጂ ግብዓቶችን እያቀረበ የሚገኘው ኢትዮ ቴሌኮም ምርትና አገልግሎት አቅራቢዎችን ከሸማቾች ጋር የሚያገናኝ ዘመን ገበያ የተሰኘ የዲጂታል ገበያም በይፋስ ጀምሮ እንካችሁ ብሏል። በዲጂታል ኢትዮጵያ ምዕራፍ ሌላ ከፍታ ሊያሳያችሁ ዘመን ገበያ የተሰኘ ሀገራዊ የሆነ በከተማ በገጠር ያለውን የንግድ ስርዓታችንን ተበታትኖ ያለውን ያልተገናኘ እንዲሁ በዲጂታል ሊያዘምና ሊያሳልጥ ሊያፈጥን ሊያገናኝ ዘመን ገበያ ብሎ እነሆ ይላችኋል። ኢትዮጵያ ዲጂታልን ተጠቅማ አሟጣ ተጠቅማ ማለት ነው። እንግዲህ አሁን ደግሞ ንግድና ስርዓቷን ሁሉ ልታዘምን ነው ማለት ነው። ሁላችሁም በየቤታችሁ ከዲጂታል ኢትዮጵያ ብዙ ተቋርሳችኋል ብዬ አስባለሁ። ለዚህ ደግሞ መሰረቱን የጣለ እያሳለጠ እየገሰገሰ እንደዚሁ እያፋጠነ ያለው የ130 ዓመት ባለጸጋው አንጋፋ ጠንካራ የሚባለው የኢትዮጵያ የዲጂታልና የቴሌኮም አገልግሎት አቅራቢ የሆነው የናንተው የሆነው ኢትዮቴሌኮም ነው። ኩባንያው ሁሉን አቀፍ ሀገራዊ የዲጂታል ግብይት ስርዓት እውን እንዲሆን ባለው ቁርጠኝነት ያለውን እምቅ የገበያ አቅም እንዲሁም መልካም አጋጣሚዎችን በመጠቀም የዲጂታል ኢኮኖሚ ትሩፋትን በሙሉ አቅም ለመጠቀም አስተማማኝ፣ ደህንነቱ የተጠበቀና የተማከለ ዲጂታል ግብይት ተግባራዊ ለማድረግ በርካታ ስራዎችን ሲያከናውን ቆይተዋል። ይህ የዲጂታል ገበያ ለሀገራችን አዲስ ምዕራፍ የሚበሰርበት ፈጠራና ሁሉን አቀፍ እድገትን ለሁሉም ዜጎች ለማድረስ መሰረት የሚጥል ሲሆን በተለይም በመላ ሀገሪቱ የሚገኙ አነስተኛና መካከለኛ የንግድ ድርጅቶች ከሸማቾች ጋር በቀላሉ ለማገናኘት ለማብቃትና አዳዲስ የገበያ ድል በመፍጠር የዲጂታል ኢኮኖሚን ትሩፋት አሟጦ ለመጠቀም የሚያስችል ነው። ዘመን ገበያ የገበያ ተደራሽነትን በማስፋት የኢኮኖሚ እንቅስቃሴ እንዲጨምር የስራ ዕድል እንዲፈጠርና አጠቃላይ የሀገር ውስጥ ምርት ጂዲፒ እንዲያድግ አስተዋጽኦ ያደርጋል። ይህ ፕላትፎርም የግብይት ሂደቶችን በማሳለጥ ቀልጣፋ የአቅርቦት ሰንሰለቶችን ያስገኛል። እንዲሁም የገበያ ግልጽነትን ያሳድጋል። የኢትዮጵያ አርሶ አደሮች፣ የእደ ጥበብ ባለሙያዎችና አምራቾች ምርቶቻቸውን ከመላው ሀገሪቱ አልፎ ተርፎም በዓለም አቀፍ ደረጃ እንዲያሳዩና እንዲሸጡ የሚያስችል ጠንካራ መሠረትንም አስቀምጠዋል። ከዘመን ጋር በአጋርነት ለመስራት ከአርባ በላይ የተለያዩ የንግድ ድርጅቶችና ሎጂስቲክስ አገልግሎት ሰጪዎች አገልግሎት መስጠት የጀመሩ ሲሆን ፕላትፎርሙ መልካም እድል እንዲሁም ለአጠቃቀም ቀላል እንደሆነ ይናገራሉ። ዲጂታል ማርኬቲንግ ቀላል አይደለም። በተለይ ደግሞ ኢኮሜርስ በቃ ያለ ሀሳብ ያወጡታል። ራሴም አፕሎድ እያረኩ ራሴ ነበር ስሰራ የነበረው ና እንደዚህ ቀላል አልመሰለኝ። ሌላ ማርኬቲንግ ዲፓርትመንቶች አልነበሩኝ። ራሴ እያረኩ ፕራይሱን እየጫጉኝ ሳይ እንዴት ቀላል ነው አልኩ። ስለዚህ አንድ ሱቅ ብቻ አይደለም ለእኔ የተከፈተው። ቴሌብር የረጅም ጊዜ ተጠቃሚ ነኝ። ቴሌብርም ኢትዮ ቴሌኮምም ትልቁን የኢትዮጵያን ፕላትፎርም ስለሰራችሁ እንኳን ደስ አላችሁ። በዚህ ፕላትፎርም ላይ ገበያ ከሆነ እንግዲህ ሊሚቴሽን የለም። ፕሮዳክት ብቻ ሳይሆን የሚሸጠው አይዲያም ይሸጣል። እኛ ድርጅታችን ሚዲያ ነው የሚሰራው። ስለዚህ የሚዲያ ስራዎቻችንን እንሸጣለን። ወደፊት ኢትዮጵያ ውስጥ በርካታ ነገር ስንሸጥ ክሬዲት ስኮሪንግ ስለሌለ ያስቸግር ነበር። ይሄ ፕላትፎርም አሁን ክሬዲት ስኮሪንግን ይሰራል። አንዳንድ ሰዎች ደግሞ እንደ ንግድ እንቅስቃሴያቸው እዛው ሼር ዲፋይን አድርገው ሼር መሸጥ ይችላሉ። ሁሉንም ሰው የምናገኝበትን አጋጣሚ አግኝተናል። እናመሰግናለን። ቴሌ ጋር ይሄ አዲስ ዘመን ገበያ በመቀላቀላችን በጣም ደስተኞች ነን። ከጠበኩት በላይ ነው ኢንፎርሜሽን ያገኘሁት ምክንያቱም የሴኩሪቲ እና ሌሎች ጥያቄዎች ነበሩኝ። በደንብ ተመልሶልኛል። በኢትዮ ቴሌኮም ብቻ 82.5 ሚሊዮን የቴሌኮም አገልግሎት ተጠቃሚዎች ያሉ ሲሆን ከነዚህም ውስጥ 45.7 ሚሊዮኑም የኢንተርኔት ተጠቃሚዎች መኖራቸው ብሎም 33 ሚሊዮን የሚሆኑት የስማርት ስልክን መጠቀማቸው ለዲጂታል ግብይቱ አስቻይ ሁኔታን ፈጥረዋል። በቴሌብር በቀን በአማካኝ 7.6 ቢሊዮን ብር የገበያ ልውውጥ ወይም ትራንዛክሽን ይደረጋል። ይህም ዲጂታል ዓለሙን በቀላሉ መቀላቀል እንደሚችል የሚጠቁም ስለመሆኑ ስራ አስፈጻሚዋ በመድረኩ ያነሱት ሀሳብ ነው። 457 ሚሊዮን ኢንተርኔት ተጠቃሚዎች ዛሬ አሉ በሞባይል ብቻ ነው። ከዛ ውስጥ ደግሞ 33 ሚሊዮን ደንበኞች ስማርትፎን አላቸው። አስባችሁታል። አምራቾች፣ ነጋዴዎች ዛሬ በዘመን ገበያ ምርታችሁን ስታቀርቡ 33 ሚሊዮን ስማርትፎን ያላቸው ዜጎች አሉን ማለት ነው። ላውንች ያደረግነው በጣም አስተማማኝ በሆነ መሰረተ ልማት ላይ መሆኑና ተደራሽነቱ ብቻ ሳይሆን ደግሞ በጣም ቀላል ምቹ የሆነ ደህንነቱ የተጠበቀ ቴሌብር ጋር ኢንተግሬትድ ዘመን ገበያ ለደንበኞች በቴሌብር ሱፐር አፕ ውስጥ በሚገኝ ሚኒ አፕ አማካኝነት የቀረበ ሲሆን የነጋዴዎች ፖርታል እና ሞባይል መተግበሪያም፣ የሸማቾች ሞባይል መተግበሪያ፣ የሎጂስቲክስ አስተዳደር ስርዓት፣ የላኪዎች ሞባይል መተግበሪያ እና የሲስተም አድሚኒስትሬሽን ፖርታል ያሉት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው የስልካችን ሂድን ፊቸሮች ነው። እነዚህ ሳምሰንግ ስልክ ላይ ነው የሚገኙት። በተለይ በተለይ አዲሱ ዋን ዩዋይ ሌተስት ሶፍትዌር ቨርሽን አንድሮይድ 15 ላይ እስከሆናችሁ እነዚህም ሶስት ፊቸሮች ማግኘት ይችላላችሁ። እነዚህ ሶስት ፊቸሮች በተለያየ መልክ የእናንተን ፕሮዳክቲቪቲ ሚያግዝ ሊሆን ይችላል። አንደኛው በኪቦርዳችሁ የተደበቀ ሂድን ፊቸር ነው። ሁለተኛው ደግሞ በመልቲታስኪንግ፣ ሶስተኛው ደግሞ ስክሪንሾት በሌላ መልክ እንዴት ማግኘት እንደምችሉ እዚህ ፕሮግራማችን ላይ አሳያቸዋል የመጀመሪያው ፊቸር መናገር የምፈልገው የሳምሰንግ ኪቦርድ ላይ ነው። አሁን ብዙዎቻችን የተለያየ ጽሁፎች፣ ደብዳቤዎች፣ ቴክስቶች ልንልክ እንችላለን ስልካችን ላይ ለዚህ ፕሮዳክቲቭ የበለጠ እንድኖር ይሄኛው ሂድን ፊቸር ይጠቅመናል። ሳምሰንግ ኪቦርዳችን ላይ ስፔስ ባሩን ፕሬስ እና ሆልድ ስታደርጉት እና ወደ ግራ ወይም ወደ ቀኝ ስታደርጉት ከርሰሩን ወደ ምትፈልጉበት ቦታ ቴክስቱ ላይ ማስቀመጥ ትችላላችሁ። ከዛም በተጨማሪ ሌላ ጣታችሁን ይዛችሁ ሆልድ ስታደርጉና ያንን ስፔስ ባር ወደ ግራ ወይም ወደ ቀኝ ስታደርጉ የምትፈልጉትን ቃል መቀየር ወይም ሴሌክት ማድረግ ስትፈልጉ እሱን መጠቀም ትችላላችሁ። ይሄ ጥቅሙ የተለያዩ ቃላቶች ዲሊት ወይም ቴክስቱን መቀየር በምትፈልጉበት ሰዓት ላይ ልክ እንደ ኮምፒውተር ማውስ ላይ እንዳላችሁ ይህንን ፊቸር መጠቀም ችላላችሁ። ሁለተኛው ፊቸር መናገር የምፈልገው በመልቲታስኪንግ ነው። አሁን ስማርትፎን የምትጠቀሙ ካላችሁ ስክሪኖቻችን ትልቅ ናቸው። ብዙዎቹ ከአራት ኢንች ዲያጎናሊ በላይ ነው፣ አራት ኢንች አምስት ኢንች ነው። ይሄም ምንድን ነው ብትሉኝ የተለያዩ አፕሊኬሽኖች ሁለት ወይም ከአንድ በላይ አፕሊኬሽን አደ ሴም ታይም መጠቀም የምችሉበት አንድ የሳምሰንግ ፊቸር ዘዴ አስቀምጦልናል። ይህንንም ማግኘት የምንችለው ወይም እንዲወጣ ስትፈልጉ ሁለት ጣታችሁን ከስር ስዋይፕ አፕ ስታደርጉ ወደ መልቲ ስክሪን ወይም መልቲ አፕሊኬሽን ቪው ማድረግ ትችላላችሁ። ይህም ስለዚህ ከአንድ አፕሊኬሽን በላይ ከላኛው አንድ ሌላ አፕሊኬሽን መጠቀም ስትፈልጉ ከስሩ ደግሞ ሌላ፣ ሁለቱንም አንድ ላይ በምትጠቀሙት ጊዜ ይህንን ፊቸር ማግኘት ትችላላችሁ። ይህንንም ፊቸር ለማግኘት የሳምሰንግ ሴቲንጋችሁ ውስጥ እንደገባችሁ አድቫንስድ ፊቸር የሚላለ፣ ከዛ በኋላ እዛ ውስጥ መልታይ ዊንዶ የሚላለ፣ እሱን ኢኔብል ታደርጋላችሁ። ስለዚህ ከዚህ በኋላ የእናንተን ዲስፕሌይ ለሁለት ቆርጣችሁ ሁለት የተለያዩ አፕሊኬሽኖች አንድ ላይ መጠቀም በምትፈልጉበት ጊዜ ይህንን ፊቸር ወይም ይህንን ጄስቸር ተጠቅማችሁ ማግኘት ትችላላችሁ። ሶስተኛና የመጨረሻ ፊቸር የስልካችን ኖች ላይ ተጨማሪ አገልግሎት እንዴት ማግኘት እንችላለን ነው። ስልክ ላይ ኖች ምንድን ነው ብላችሁ የምትጠይቁ ካላችሁ፣ አሁን ብዙዎቻችን የፊት ለፊት ስክሪናችን ሙሉ ለሙሉ ስክሪን ነው፣ ግን ከላይ ትንሽዬ ክብ አለች ካሜራችን የምትቀመጠው። ሴልፊ ፎቶ ከማንሳት ውጪ ሌላ ምንም አገልግሎት የለውም። ይህኛው አፕሊኬሽን የሚያገለግለው ስትፈልጉ ያንን ኖች ፕሬስ ስታደርጉት ስክሪንሾት እንድትወስዱ ማድረግ ትችላላችሁ። ወይም የናንተን ፍላሽ ኢኔብል እንድታደርጉ ማድረግ ትችላላችሁ። ወይም ብራውዘር ላይ የተለያዩ ዌብሳይቶች እያያችሁ ስክሮል ስታደርጉ ልክ ያንን ኖች ስትነኩ መልሶ የዌብሳይቱን መጀመሪያ ማስቀመጥ ይችላል። ይህንንም አፕሊኬሽን ለማግኘት የጉግል ፕሌስቶር ላይም ሆነ ወይም የሳምሰንግ ፕሌስቶር ላይ አክሽን ኖች የሚባል አፕሊኬሽን አለ። በጣም ቀላል ላይት የሆነ አፕሊኬሽን ነው። እሱን አፕሊኬሽን ኢኔብል እንዳደረጋችሁት እነዚህን ሶስት የተለያዩ ፊቸሮች የካሜራ ኖቻችሁን ብቻ በመንካት ማግኘት ትችላላችሁ። እነዚህ ፊቸሮች እንዲሰሩ ያደረገው ሁሌ የሳምሰንግ ስልካችሁ ወይም የትኛውም ስልካችሁ ላይ የሶፍትዌር ቨርዥናችሁን ቶሎ አፕዴት በማድረግ አዲሽናል ተጨማሪ የሆኑ ፊቸሮች ማግኘት ይችላላችሁ። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው የዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት አዳዲስ ርዕሰ ጉዳዮችን ይዘን እንጠብቃችኋለን። እስከዚያው ድረስ መልካም ሳምንት ይሆንላችሁ።